ለወረዳም ለዘባም ጥሩ አይደለም። ለስደተኛም ጥሩ አይደለም። ኦኬ እኔ ላስረዳችሁ ነው የመጣችሁ። አንድ ይተብር ሲሰራ ለእናንተ ጠቅም ብሎ እናንተ እንድትነቁ እናንተ በቃ ብሱል ሐሳብ ይዛችሁ እንድታድጉ ብለን ነው እኛ ዩቲዩብ ምን መስራት አዳሚ ለራሳችን ጠቅም መስሎሽ ገብቶሽ ላይክ ማድረግ አቆቶሽ በላይ አይቶሽ ምናምን ዝም ብለሽ መዝለል መዝለል። በኋላ እኛምን ኮስታው አለ። ላይክ የሚያደርግ ሰው ከሌለ እንደዚህ እንዴት ያለ ትምህርት እያመጣን ሀቃው ነው። የኔ ዩቲዩብ ማለት ነው። በጣም ሀቃው ህጋው የሆነ ዜና ነው ይዞ የሚመጣ በጣም ህጋዊ የሆነ ስራ ነው እየመጣ ነው ሚቱቤ ማለት ነው ግን ተከታይ የለም አሁን በውስጥ መጥታችሁ በውስጥ መጥታችሁ የት ጠፍተሽ ነው የት ሄደሽ ነው ምናምን አትከተለኝ ምን ላድርግ እሺ ምን ላድርግ ተከታይ አጣ ክብሬ ነው እየቀለልክ አይደለም ተከታይ ሳጣ ነው ለምን እርክታለውስጥ ብዬ በቃ ተውኩት። በእናንተ ምክንያት ማለት ነው። አሁን በውስጥ እያመጣች አስር ሰው የምትሆኑ ጽፋችኋል። ለምን ጠፋሽ? ምንድን ነው? ትዮሽሽንሽሽወን አትወኩትም። እኔ አስር ሰው በውስጥ መታችሁ ከምትደውሉ እኔ ቢሮ ስለቅ ማለት ነው። እኔ ቢሮ ስለቅ ላይፍ ስገባ መታችሁ እዛ ተጫወቱ። ሀሳብ ካለ አዲስ ነገር ይዤ እመጣለሁ። አስተማሪ ነገር ነው፣ ይዤ እመጣ። እኔ ገብታች ተማሩ እና በውስጥ መደወል ምን ምን ይሰራል? ምን እስጠቅማለሁ ማለት ነው። ጋይስ ካሁን በኋላ እኔ እመጣለሁ። ከዛሬ ጀምሬ ቀጣይም ስራዬን እሰራለሁ። ዩቲዩብን አላቋርጥም፣ እስከመቼም ቢሆንም እሰራለሁ። በጣም የምወደው ነው። ከፌስቡክ ከማንም ከማንም ሚቲቡ አስበልጨ በጣም ነው የምወደው። ልሰራበት ነው ብዬ ሀሳብ አለኝ። ስደት ሆኜ አገር ቤትም ገብቼ በጣም ልሰራለት ነው ብዬ እንትን ምለው ደግሞ መኞ አገር ቤት ሲሄድ ማለት ነው። አገር ቤት ሳይሄድ በጣም ጥሩ ስራ ሰራለው። በጣም ቆንጆ ቆንጆ መደበች መደብ ያኔ ምን ማለት ነው ጥሩ ስራ ይጀመጣሉ ለእናንተ ማለት ነው። አሁን አልነግራችሁም። አገር ቤት ስገባ እና ምን ነግራችሁ ማለት ነው ግን ሰብስክራይብ አድርጉ ሁላችሁ፣ የኔ ተከታዮች ገና አዲስ ይሆናችሁ። አሁን ወደ ትግርኛ ነው የምንገባ። ብሩኻት ዘርኢ አነ ካብ ውሽጡ መጺኹም ጠፊኺ አብሊኺ ገልታት ገልታት ትብሉና አይ ማለት እዩ

በጣም ነው የምወዳቸው። ሳብስክራይብ አድርጉልኝ፣ አበራቱኝ እኔ ጎበዝ እንደሆነ ሁሉ ጊዜ እንድመጣ ማለት ነው እና በጣም በጣም ውድድ ውድድውድውድድውድ ውድድ ነው።